ማን ነው? እኔ ነኝ። ያዳ! ወይኔ! ወንድ ልጅ ተበላ። ነይ ግቢ፣ ግቢ፣ ግቢ። ያዳ መጣው። በሰላም ነው? ቆየ በሩ ለመክፈት። አይ ሽንት ቤት ነበርኩ። ወደ ውስጥ መግባት ተከለከልኩ? እንዴ ማለት መንገድ ዘጋህ እኮ። በጣም ይቅርታና ግባ። ይዘና ለነዋሚ እንደውላት እስቲ

አንድ እናት ይፈልጎሽ ነበር። አውሩ እስኪ። ማሚ፣ ወይ ይውልሽ። ልጅቷን ያዳ የተባለው የነገርኩሽ ልጅ ነው ላካት እና ለጊዜው እሷን ዞር ማድረግ ይከብዳል እና እንዴት ነው ታዲያ መቀጥለው? ለምን እንደ ላካት እስካጣራ ድረስ አንቺ በቻልሽው መጠና ቤኒ እንዲቀርብሽ አድርጊ። እሷ እያለች እንዴት አድርጌ ነው እንዲቀርበኝ ማደርገው? አያቅትሽም ነዋ። እንደምታስበው ቀላል አይደለም። ልጅቷ የምታየኝ አስተያየት እንደ ጠላት ነው። ቢያንስ እሱን ለብቻሽ የምታገኝበትን ሁኔታ ለመፍጠር ሞክሪ። እሺ፣ የቻልኩትን ሞክራለሁ። ጎበዝ ልጅ። በቃ የቀረውን በኋላ ተገናኝተን እናወራለን። መልካም ቀን እሺ። ያዳ እሺ። ወይ እንጣ እንዴ! ምን ሆነህ ያዳ? ምን ነው? ምን ሆንኩ? ምን ሆነህ ነው የምትደነጋገጠው? አረ አልተደነጋገጥኩም። የተፈጠረ ነገር አለ እንዴ? አረ ምንም የለም። ምን ነው? እኔ እንጃ። ልክ አልመስላልክም። እሱን ተወውና አንተ እንዴት ነህ? ዜማስ እንዴት ናት? ደህና ናት። አይ የዜማን ነገር ተወው እስቲ፣ ካየኋት እራሱ ስንት ጊዜ። ማላገኛውን ሰው አፍቅር ይፈዳ ይበላ። አይዞ ሁሉም ነገር ለበጎ ነው። ይሁን እስቲ። አንተስ ለምንድን ነው ስራ ቦታ የመምጣት ያቆምከው? በባለፈው ተቀይመህ ነው እንዴ አረ አይደለም እንዲሁ ስራ በዝቶብኝ ነው። ደሙ ሳነግረ አዲስ የስራ ባልደረባ አግኝቻለሁ። አረ ተው፣ ምን አይነት ባልደረባ? የስራ ባልደረባ ነዋ። ምነው ሊስትሩ ሊስተሮ የስራ ባልደረባ ሊኖረው አይችልም? አረ ይችላል። በቃ በኋላ አስተዋውቀሃለሁ። እሺ። ይሄ ሊሳይ ቀድመን ግን የሆነ ነገር ማድረግ አለብን ናት። ልክ ነህ ግን መጀመሪያ ልጅቷን ምን አስበው እንደላካት ማወቅ አለብን። ለምን ልጅቷን አግተና አንጠይቃት? የአደዋዛ ሰው መስሏል። እንደ ጥላ ነው የሚከተላት። እሱ እያለ ምንም ልናረጋት አንችልም። እና ምን እናርግ? እንዲህ የአበደ ሀሳብ ምንድን ነው እሱ? ኑሃሚን አቤኔን እንድታጠምድ መላከቻል። እሷን እንዲያሰምጥ አንድ ሰው መላክ ያቅተናል? አሪፍ ሀሳብ ግን እሷን የሚያሰምጥ ኬት እናገኛለን? ምንድን ነው የምታፈጥብኝ? አንተ ሰውዬ ምን አስበህ ነው አንተን የመሰለ ሸበላ ያለ ሌላ ሰው እንፈልግ። ናታት ቀልዳ ማርያም ነን ያልችል። አንተ ደሞ ቆፍጠን በላ የናቲ ጓደኛ ከሆነ ይህም ማያቅተ ኧረ ቀልደኛ። እንደዛ ከሆነ ለምን አንተ ታሰምጣት? እኔንም ማለት ታውቀኝ ትችላለች። እኔ ደሞ በእነሱ ቤቴ የሞትኩ ሰው ነኝ፣ ረስተው ነው። ድንገት ቢሆን እኮ ሁሉ ነገር ያበቃል። አታስብ። እኔ ያዳን ከኔ እይታ ዞር እንዲል አላደርገውም። አንተ ብቻ እሷ ላይ ፈጣጥ አረና አታተው። ግን ተው፣ አንተ ደግሞ ስማማ። ወይ ያ ሴጣን ደውሎልህ ያቀር? አረ ወፍ አያቅም ምን ነው? አይ እንዲሁ እንዴት እንዲህ ዝም አለ ብዬ ነው። ዜማን ካንተ ማራቅ ነበር የሚፈልገው። አራቃት። ዜማን ያራቃት እሱ ብቻ ሳይሆን እኔም ነኝ። አሁንም ጊዜ አለህ፣ ንገራት። አሁንማ እንዳልነግራት የሚያደርገኝን ነገር ታውቃለህ እኮ አብሽር፣ በቃ አትጨናነቅ። እሺ በቃ። ስጠፋ ጊዜ ጨንቁኝ የመጡት ወደ ስራ ሊሄድ። እሺ በቃ እኔም ወደ በኋላ መጣለሁ። ኑዋ ኢዛና፣ አሁን ሌታችሁን በየራሳችሁ መንገድ ትንቀሳቀሳላችሁ። ናታ ግን እርግጠኛ ነህ? ድንገት ቢሆንስ? አታስብ፣ ለሱን ያሉ እኔ ልጅቷን ብቻ አረቁልኝ። የሱን ነገር ለኔ ተውት። የልጅቷን ጉዳይ ኢዛና ይጨርሰዋል። አይ ኢዛና

እንዴ የሆነ ቦታ አለኝ የት ነው ብዬ ልጠይቅ ምን ችግር አለ ብትጠይቂ? ያማል እንዴ አንተ ነፍሴን አስጨንቃት እኮ እኔስ ብትል ካሁን አሁን ገባ ብዬ እኮ ተቀይሞትኩኝ እኮ ብቻ ከዚህ በኋላ መጠንቀቅ አለብን እሺ ስለዛ ሽሽ ምን አሰብክ ችግር የለውም። ለእሱ አስበ ላታለሁ። ድጋሚ እዛ እንዳደርስ አድርጌ ነው መለጥፋት። እንዴ፣ ሴት ልጅ ልመጣ እቀዴ። ሊያበላሽ ያሰበ ወንድ ሆነ ሴት ዋጋውን ነው ምሰጠው። አሁን እኔንም እያስፈራኸኝ ነው። በያሁን ሂጂ፣ በኋላ እመጣለሁ። ልጅቷን ተሰኛለች። እሺ አሁን ጫወታው ተጀምሯል። ሽንፈትን ፍጹም አልቀበልም። የእኔ ያልሆነ ነገር የማንም አይሆንም። እኔ ናቲ እንኳን ለፍቅሬ ለምንም ማፈግፍግ አላውቅም። እኔ አዳም እንኳን የሰነዘረብኝን የዛተብኝንም ምር ያለቅ ዋጋህን ካልሰጠውክ እውነትም የእናቴ ልጅ አይደለሁም። ቆንጂ፣ አንዴ ላናግርሽ? አቤት። መንገድ እንድትጠቁሚኝ ነበር። እሺ፣ ወዴት መሄድ ፈልገ ነው? ወደ ልብሽ። አቤት? ወደ ልብሽ መግቢያ መንገድ ጠፋኝ፣ ካላስቸገርኩሽ ብትጠቁሚኝ። የኮብሉን ልጠቁመው ወይስ ያስፓልቱን? ደስ ያለሽን ጠቁሚ። ግድ የለም፣ አንተ መረጥ። እኔ ገጭ ገጭ የሌሉ የአስፋልቱ ቢሆን ደስ ይለኛል። ይሄ ያስፋልቱ በዚህ ጋር ነው። እሺ። አንቺ አምሻል እንዴ? ምን ነው አልወደድከውም? የኮብሉን ላድርግልህ? እብድ እድሏ መጣሽ? አዎ፣ ቆየዋ አይንም ቅርብ ሰዓት ነው የመጣሁት። እንዴት ነው የሄድ ሽበት ተሳካ? አረ ምን ይሳካል፣ በመዞር በመዞር ግሪዛል። ተይው እባክሽ፣ ምን አባቱ ሲሆን ይሆናል። ምን አስበው ስሜን እድል እንዳሉት ይህን የተረገመ እድል ይዤ በውድም በግድም በገድም በውድም እኔ ልክፋ እንጂ አንቺን ሲከፋ ሽ አልወድም። በውድም በግድም በግድም በወድም እኔ ንይክፋኝ እንጂ አንቺ ሲከፋሽ አልወድም። እኔ ንይክፋኝ መከፋት ካንቺ ራቅ ስቀሽልኝ ማንቺ ሳቅን ልሳቅ የፊትሽ ላይ ሰማዩ ደም ነው ሳይ ፍራ ደርሶ ይነግሳል በላይ ላይ እኔ ንይክፋኝ መከፋት ካንቺ ራቅ ስቀሽልኝ ማንቺ ሳቅን ልሳቅ የፊትሽ ላይ ሰማዩ ደም ነው ሳይ በጣም አመሰግናለሁ። ኧረ አንቺ ፈታ በይ እኔ ያለው የማይከፋሽም። እሺ እሺ፣ ደሞ ሳልጠይቅሽ አዲስ ልብስ ከታገኝሽ እ አዲስ ልብስ እንትን የሆነች አዲስ ልብስ ታውቂ፣ በጣም የዋናት ሰጠች። አረረ ጭራሽ በድብቅ ጓደኛም ተያዘ። አረ፣ የምን በድብቅ ስቀልድሽ ነው። አምሮብሻል። አበኝ እንዴት ነው ሃ? ደህና ነህ? ይመስገናለሁ፣ ሁሉ አማን አለሁልህ። እድል እንዴት ነሽ?

አሁንም እኔንም ባልደረባ ማድረግክ ነው። አረ ይቻላል። ቢሮችን ሰፊ ነው አይደል? እድሏ ምንሽ፣ ፊትህን ምን ሆነ ነው? እቺ ነች አዘገምተኛ። ደግሞ ደሞ አንዷ አንተን አልችልም እያልኩ ምን ተፈጥሮ ነው፣ ሌላ ምን ይፈጠራል? እኔ በተለመደው ሙዴ ይገባሉ ብዬ ላጥላጥ እያልኩኝ? ከዛ ምን በጥፍ ያለችን ማርያምን አያስቅም እናኔ መስቀኝ ናቲ እያናደርከኝ ነው ነው እንዴ የመታችሁ እኮዛ ናት። ያላከኛ አንተ ና አይዞክ። ወንድ ልጅ አይደለህ፣ ቆፍጠን በል አደል። ጥፊዋን ስላልቀመስከው ነው። አንተ ደሞ ጥፊ ብርቅክ ነው እንዴ? አሬዚች ይለያል። አስበዋል። ያስፋልት ይሻላል። ኮብል ስትለኝ የኮብል መርጬ ቢሆን አንተ ሳቅ ምን አለብህ። አይዞክ በቃ ሌላ ሰው ልክባታለን። በፍጹም አሁንማ፣ አሉስ ገብቻለሁ እጄ ላይ ካልጣልኳት አልፈታት። እርግጠኛ ነ ቀጣይ ከኮረኮንችና ከኮብል እንዳታስመርጥክ ተያለ በስሜ እንድትምል ካላረግኳት፣ እኔ ዛና አይደሉ። የት አባቱ ይሄ ነው ወንድ ልጅ። እና መቼ ነው ለብቻችን ሆነን ቮካል የምታሰራኝ? እዚህ እድሏ ብቻዋን እንዳትሆን ብዬ ነው። አብሽር፣ አሰራሻለሁ። ይሁን እስቲ አቤል ወይ እድሏ። መጣው። እሺ፣ ወዴት ነው? ያቺ ያልኩ ጓደኛ ጋር ደርሼ። እሺ፣ መጣው። እሺ፣ በቃ ቶሎ ነኝ፣ ታውቃለህ ሳላስበው እየለመድኩ ነው። አብሮ ማይዘልቀን ሰው መልመድ ትርፉ ህመም ነው። አንዳንድ ህመም ደስ ይላል እኮ። ህመም ደስ ይላል የሚለው ታሙ ያላየ ሰው ብቻ ነው። ዛሬ ገና ተሳሳትክ። ህመም ደስ ይላል የሚለው ታሙ ያላየ ብቻ ሳይሆን መታመምን ለምዶ እየኖረ ያለም ጭምር ነው። እሱ አባባል ላይ ብቻ ነው ደስ የሚለው ከህመም ጋር ከመኖር ሞቶ መገላገል ይሻላል። ደረቅ! አንተ ያልከው ካልሆነ አይሆንማ። ድርቅና ሳይሆን እውነታው ነው። ይሁን፣ ልክ እስኪ ዛሬ ኮብሉም ሆነ አስፋልት አያስፈልገኝም። ያለውበት ተመችቶኛል እ እና ምን ፈለግ? በሰላም ማውራት። ስለምን? ስለ ወደፊት ህይወታችን። አይ ዛሬ ከኮብሉም ከአስፋልቱም ከፍ ያለ ፈልጋል መሰለኝ። አንቺ ግን በሰላማዊ መንገድ ማውራታችን አልችልም እኔ አለማመድሻለሁ። እንደ አያ ስለምትራገጭ ብቻማ እኔ እያሉ ቁመሻቀሪ ማንን ነው አንተ? አያ አይ፣ እንግዲህ እኔ በዲሞክራሲያዊ መንገድ ብቻ እንድናወራ ነው የምፈልገው። እና መቼ ነው አንቺ በራስሽ ዘፈን የምታስደምሚ? አንድ ቀን አንተ። ሳሳዊላ እሱስ አለ። አቅም አነሳ እንጂ አይዞክ። እኔ ያለውልህ ቃልሽ ብቻ ይበቃል። ውለሽ ግቢ አሜን። ግን ለምንድነው እንደሆነ ስቀርብ የምትሸሽኝ? መሸሽሽ፣ አትሸሽም። አልሸሽም። አትሸሽም። አልሸሽም። እኔን የመሰለ አፍቃሪ ተስለሽም አታገኝም። ሙች በል እስኪ